ወደ ውጪ ወደ ታይላንድ ይላካሉ። ይህም ባንኮክ ይባላል። ይች እህታችን ደም ስሯ ዘጠና ፐርሰንት ማለት ነው። ደም ስሯ በምታዩት መልኩ እዚጋ ተቋርጦ ማለት ነው። አስር ፐርሰንት ብቻ ነበር የሚቀረው። እዚጋ እንደምትመለከቱት ከቀስቱ እንደናመልት መልከተ ስጣን በትረ መርኩዝ እነሱ ያጽናኑ አንተ ከኔ ጋር ነህ፣ አልፈራም ክፉ። ውጭ ሀገር ላይ ሲሄድ መጀመሪያ ዝህ መጥቶ ሲጠመቅ ልጄ ምን እንዳየ ስጠይቀው እራሴን ራሴ አየሁት። ትርጉሙ ምን እንደሆነ አልገባኝም።

ጆሮን ወደኔ አዘንብሏልና በዘመን ሁሉ ስጠራው ኖራለ ጎስቋላ በሆነ ምስጋና ገርባል። በዘመን ሁሉ ስጠራው ኖራለ መስኳላ በሆነ ምስጋና ቀርባል። እግዚአብሔር እግዚአብሔር ጠራሁት በሀዘኔ ጊዜ፣ እግዚአብሔር ጠራሁት በጭንቀቴ

አላሳፈረኝ መህጣ በምረት እግዚአብሔርን እግዚአብሔር ጠራሁት ባዘኔ ጊዜ እግዚአብሔርን እግዚአብሔር ጠራሁት በጭንቀት ጊዜ አወጣኝ ከጭንቀት ካዘንቀት ከዘንከ ትካዜ ኖህን እንዳዳንከው እኛንም አድን፣ ከቀስቱ እንድንመልጥ ምልክትን ስጠን። በትር ምርኩዝ፣ እነሱ ያጽናናል

ያለፈውን ትቶ በፍቅሩ ጎበኘኝ አልተወኝም ከቶ። ሊቀበለኝ ወዶ ፊቱን አበራለኝ። ማን ይቃወመኛል እግዚአብሔር ካለልኝ። ሊቀበለኝ ወዶ ፊቱን አበራለኝ። ማኔቃ ወመኛር እግዚአብሔርከ እግዚአብሔርን እግዚአብሔርን ጠራሁት በሐዘኔ ጊዜ እግዚአብሔርን እግዚአብሔርን ጠራሁት በጭንቀቴ ጊዜ አወጣኝ ከጭንቀት ድምፃችን

ላለያለ አናወርቆ ስታስማማ የገብርኤል ደሰ ዝማሬ መላእክት ያሰማልን። የአገልግሎት ዘመኗን እግዚአብሔር አምላክ ይባርክልን። ከዚህ በበለጠ የምታገለግልበትን ረጅም እድሜና ጤና ያድልልን። እንግዲህ እስካሁን በነበረን ወንጌልና የዝማሬ የዝማሪ አገልግሎት እግዚአብሔር እርቶን እስካሁን ቆይተናል። ከዚህ በኋላ ደግሞ ያው የእናንተን መባ ስጦታ፣ እንዲሁም አንዳንድ መልእክቶች ወንድሞቻችን ያስተላልፋሉ። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት እናቶች፣ አባቶች፣ ሴቶች፣ ወንድሞች፣ ህፃናትም ጭምር እንደምን ዋላችሁ፣ እንደምን ዋላችሁ። በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገን እና የተወደሰ ይሁን። ለእህታችን ለዘማሪ ትምህርት ነሽ ጥላውን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እኛም አብረን ለዘመር ነው ከጣሙ ብዛት የተነሳ አጥንት የሚያለመልመውን የመላእክትን ዝማሬ ያሰማን። ከዛሬ አመት በፊት፣ ከዛሬ ሁለት አመት በፊት፣ ከዛሬ ወርና ሁለት ወር በፊት ለመታችሁ ለቅዱስ ጊዮርጊስ ችግራችሁን ቋጠሯችሁን ነግራችሁት፣ ቅዱስ ጊዮርጊስ ሰምቷችሁ ጥያቄያችሁን መልሶላችሁ ዛሬ ለምስጋና የመጣችሁ እህቶች ወንድሞች በቀጥታ ለቅዱስ ጊዮርጊስ የገባችሁለትን ቃልና ለቅዱስ ጊዮርጊስ የተሳላችሁትን ስዕለት እየያዛችሁ እየመጣችሁ እየመሰከራችሁ እየሰጣችሁ ትሄዳላችሁ። በመጀመሪያ እጄ ላይ እየደረሰ አንድ መልእክት አለ። እህታችን የዛሬ ሶስት ዓመት 2015 ዓም ላይ መጥቼ ነበረ። ልጄ በጣም ሱስ ውስጥና ያልሆነ ህይወት ውስጥ ገብቶብኝ ነበረ ልጄን እዚህ ይዤው መጥቼ ጸበል አስጠምቄው ሄደው። ልጄ እዚህ ቦታ ላይ ተጠምቆ ወደ ቤት ከተመለስን በኋላ ሴትየዋ እዚህ ልትኖር ትችላለች። ቅድም ነው በዚ በመድረክ ላይ አምጥታ የሰጠችኝ፣ አውደ ምህረት ላይ ስትወጣ ነገርልኝ ብላ። ልጄ ከዚህ ተጠምቆ ከተመለሰ በኋላ አባቱ ውጭ ሀገር ነውና የሚኖረው ቀጥታ ስልክ ደወለለት። ፕሮሰሱን አንድ ወር ባልሞላ ጊዜ ጨርሶ ልጄን አባቱ ወደ ውጭ ሀገር ወሰደው። ከዛ በኋላ ውጭ ሀገር ላይ ሲሄድ መጀመሪያ እዚህ መጥቶ ሲጠመቅ ልጄ ምን እንዳየ ስጠይቀው፣ ራሴን ራሴ አየሁት ትርጉሙ ምን እንደሆነ አልገባኝም እናቴ ብሎ ነገረኝ። ከዛም በኋላ አንድ ወር ባልሞላ ጊዜ አባቱ ፕሮሰሱን ጨርሶ ወደ ውጭ ሀገር ወሰደው። ልጄ ግን ራሱን በራሱ እዚህ ቦታ ላይ ቅዱስ ጊዮርጊስ አሳይቶት የነበረው እዛ ቦታ ላይ ሲሄድ ውጭ ሀገር ሲሄድ አባቱ ገስቶ ያዘጋጀለት ወይም ገዝቶ የጠበቀው ጫማና ልብስ በሙሉ እዚህ ጸበሉ ውስጥ ያየውን ነበረ። እና ልጄ አሁን ውጭ ሀገር ነው የሚገኘው። ሰማዕቱ ቅዱስ ጊዮርጊስ እኔን እንደሰማ እናንተንም ይስማችሁ። ልጄ ከነበረበት ሱስ፣ በሽታና ሱስ መንፈስ ወጥቶ በፍጹም ጤንነትና ስራ ላይ ይገኛል። ለሰማዕቱ ለቅዱስ ጊዮርጊስ ለክብሩ መገለጫ 23350 ብር እንደታሸገ ልኳል። እግዚአብሔር ይመስገን። ከአዲስ አበባ ነው። ከአዲስ አበባ እስካለ ማርያም ትባላለች ግን ለበርሜል ጊዮርጊስ ሄጀ ነግሬው ነበርኩ። የቤቴን ችግር ችግሬን ነግሬው ግን መጥቼ ጸበሉን ሂጄ መጥቼ ነበር። ጸበሉን አምጥቼ ቤቴን ግቢውን ረጨሁት። አሁን ችግሬን ግን ስለአስወጣልኝ ለእናንተ ሜሌን የደረሰ ለእናንተ የደረስላችሁ ብላ የክብር መገለጫ ነ የናምታሰታለሽ እኔም ደግሞ በተጨማሪ ዜናውን ሰምቼ መጥቻለሁ። አሁንም አንድ ባኮ ሻማ አምጥቻለሁ። እኔም ደግሞ ሀሳቤን የፈጸመልኝ የቅዳሴ ቤቱ ጊዮርጊስ መጥቼ አበረክታለሁ ሀሳቤን ሰማዕቱ ቅዱስ ጊዮርጊስ ስለሰማቸው፣ ሰማዕቱ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። የመጣሁት አንድ በጣም አስቸጋሪ የሆነ የሰማዕቱ ቅዱስ ጊዮርጊስ የማዳኑን ድንቅ ስራ ያየንበት አንድ እህታችን አንተው ራስህ በአንደበትህ ተናገርልኝ ብላኝ ነው። እህታችን እዚሁ ከኛ ጋር ትገኛለች። እዚጋ ታዩት አላችሁ አይደለም? ባንኮክ ሆስፒታል ታይላንድ የዓለማችን ዓለማችን ላይ ትልቁ ሆስፒታል ባንኮክ ነው። ሀገራችን ዶክተሮች የማይችሉት የተለያየ ችግር ሲገጥማቸው ሪፈር ተብለው ወደ ውጪ ወደ ታይላንድ ይላካሉ። ይህም ባንኮክ ይባላል። ይቺ እህታችን ደምስሯ ዘጠና ፐርሰንት ማለት ነው ደምስሯ በምታዩት መልኩ እዚጋ ተቋርጦ ማለት ነው። አስር ፐርሰንት ብቻ ነበር የሚቀረው እዚህ ጋር እንደምትመለከቱት እንግዲህ ውጤቱን፣ አስር ፐርሰንት ብቻ ነው ደም ስሯ የሚንቀሳቀሰው። ደም ማቅጠኛ ወይም ሄፓሪን እየተሰጠች ነበር። እጨታችን ያለችው ሰማዕቱ ቅዱስ ጊዮርጊስ፣ ከዚህ በፊት ከኛ ጋር መታ ነበረ፣ ከኛ ጋር ከኤልሻዳይ ጉዞ ማህበር ጋር ወደዚህ ቦታ መጣች። ሰማዕቱ ቅዱስ ጊዮርጊስ ድንቅ ነገርን አደረገልኝ። ከዚህ ደዌም ሰማዕቱ ቅዱስ ጊዮርጊስ ፈውሶኛል። ስለዚህ ለሰማቱ ለቅዱስ ጊዮርጊስ ክብር አስር ሺህ ብርና ማንም ሰው እስካሁን ያላደረገው ንጹህ ወርቅ የጣቷን ስድስት ሰባት ግራም የሚመዝን ወርቅ ማለት ነው። ለሰማቱ ለቅዱስ ጊዮርጊስ አበርክታለች። መስክር ሊሰራለች ነው። ሰማቱ ቅዱስ ጊዮርጊስ እሷን እንደሰማ ሁላችንንም ይስማል ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። የጣቷን ቀለበት አውልቃ ለቅዱስ ጊዮርጊስ እንደሰጠች፣ በሽታሽን ሰማቱ ቅዱስ ጊዮርጊስ አውልቆ ይጣልልሽ።